ምንድን ነበረ እንትን ጥበባትና ባህልን ለቀጠና ትስስር በሚል መሪ ቃል ለሶስት ቀን ነው የተዘጋጀ። አንተ ስለ ባህል እያወራ ምንድን ነው ምታአሳዝ ሚኒስቴሯም ነበረች ዛሬ አለች።

ጫማቸው ብዙ ጊዜ በልቻ ቃል ዝም ብሎ ለጎመን ተደርጎ አሁን የኔ የፈጠራ ነው። እኔ ወደ ፈጠራ በቃ ብዙ ነገሮችን አሁን ቆጮ በገደው ውስጥ ተተለመደ። እኔ ደግሞ በፈጠራ ልዩ ስላለ ቶሎ ማስመዝገብ ነው የፈጠራ ባለቤትነት ኢንተለክቹዋል ፕሮፐርቲ መመዝገብ ይችላል። ልክ ነው እሱን ወጣ። ስለዚህ ብዙ ነገሮች አሉ። አሁን ቆጮ እስኪ አሁን ያኛውን ቆጮ አሳየው። እስፖን አርት ይሉታል ነጮቹ። በወዳደቁ ማንኪያዎች የሚሰራ አርት አይነት ነው እና እንደምታዩት ጨልፊት እግል እና አይነት ስትራክቸር ያለው ስራ ተሰርቶ ነው እና በወዳደቁ ማንኪያዎች ነው እና በጣም ነው የሚያምረው። ሰው በእህል ብቻ አይኖርም ይላካሉ። የምግብ አስተካች የመጣሁት ምናምን ይላል። East Africa Art and Cultural Festival በቅርብ በሴምሴ አካባቢ የተመረቀው አዲስ ኢንተርናሽናል ኮንቬንሽን ሴንተር ሲሆን ኢስት አፍሪካ አርት ኤንድ ካልቸራል ፌስቲቫል የሚል ፕሮግራም አዘጋጅተው እሱን ለመታደም ነሄድ ነው። የምታዩት የተለያዩ የስዕል አውደሬዎች ሲሆኑ የተለያዩ ኢትዮጵያ ውስጥ ያሉ ቦታዎችን አፍሪካዊ ይዘት ያላቸውን መስህቦችን የቱሪዝም ዴስቲኔሽኖችን ለማንጸባረቅ የተሳሉ የስዕል አውደሬዎች ናቸው እና አብዛኛው እንደምታዩቸው ሞር ከለርፍ የሆኑ አፍሪካዊነትን ፕሬዘንት የሚያደርጉ የፎቶ አውደሬዎች ናቸው። እኚህ የምታዩቸው ከቡሩንዲ የመጡ ወጣት ቡሩንዲዎች ናቸው። እንደምታዩት ይህንን ከበሮ አናታቸው ላይ በማድረግ ወይም ደግሞ መሬት ላይ በማስቀመጥ የተለያዩ የባህላዊ ጭፈራዎችን ይጫወታሉ፣ ከበሮም በመደብደብ ይህ የምታዩት ከበሮ ኢንጎማ በመባል ይጠራል። ይህንን ከበሮ መጫወት የሚችሉት ወጣት ወንዶች ናቸው። ለሴቶች ግን ፈጽሞ የተከለከለ ነው። በፊት ሰዎች ለሸክላ ሰሪዎች ጥሩ አመለካከት አልነበራቸው። ያንን ሙሉ በሙሉ እቃወማለሁ። ምክንያቱም የሸክላ ሰሪዎች ባለ ትልቅ ጥበብ የችሎታ ባለቤቶች እናም ደግሞ የሸክላ ሰሪዎች ነገሮችን የሚያዩበት መንገድ ሞር አርቲስቲክ ነው ብዬ ነው ማስበው። ምክንያቱም ብዙ ሸክላ ሰሪዎች የሚሰሯቸው ጥበቦች በእጅ የተሰሩላ አይመስሉም አሁን አሁን የሸክላ ስራ ከበፊቱ በተሻለ በማህበረሰቡ ዘንድ ተቀባይነት እያገኘ ኢንተርናሽናሊም አክሰፕታንስን አግኝቶ ጥሩና አዋጭ የቢዝነስ አይዲያ ሆኖ እናገኘዋለን። ምንድን ነው የሚባለው

ይህ ደግሞ ማሳጅ ማድረጊያችን ደስ የሚል መዓዛን ከምድ ነው የሚሰራ። የሱዳኖች ሆዳችን ሻይን እንዲያደርግ ያደርጋል። ሻወራን ውስጥ ጥቁረት ምናምን የሚያጠፋ ነገር ሻይን እንዲሆን የሚያደርግ እንደዚህ አይነት ኤግዚቢሽን በሚዘጋጅበት ሰዓት በተደጋጋሚ ለመታደም ችያለውና ምን የማየው ስህተት አለ። አብዛኛውን የአፍሪካ ሀገራቶች መጥተው ኢትዮጵያ ላይ ባህላቸውን ለማሳየት ሲሞክሩ፣ ቋንቋቸውን ሊያንጸባርቁ ሲሞክሩ፣ ትውፊታቸውን ሊያሳዩን ሲፈልጉ፣ ሞር ዲስፕሊንድ በሆነ መንገድ ፕሮቶኮላቸው በስተክክል ተጠብቆ፣ ታይም ማኔጅመንታቸው በጥሩ ሁኔታ ሆነ እና ኢትዮጵያውያን ላይ ግን ይሄንን ስተታ ያለው ይሄ ነገሮች ብዙ ጊዜ አይሟሉም። አንዱ ቢሟላ አንዱ ይጎላል። ሁሌም እያልኩኝ አይደለም ግን፣ ሞስት ኦፍ ዘታይም እነዚህ ኢረሮች አሉና እነዚህ ኢረሮችን ማስተካከል ይገባናል ብዬ አስባለሁ። ምክንያቱም እንደነዚህ አይነት ትላልቅ መድረኮች በሚዘጋጁበት ሰዓት የራሳችንን ባህል፣ ማንነት፣ እሴት ለዓለም ህዝብ፣ ለአፍሪካም ልናንጸባርቅ የምንችልበት ጥሩ አጋጣሚ ነው ብዬ አስባለሁ። ስለዚህ ይህን አጋጣሚ በአግባቡ ልንጠቀም ይገባል። ይህ የምታዩት የሀረርጌ ኦሮሞ ባህላዊ እቃ ሲሆን ስሙም ቀለም ሺሻ በመባል ይጠራል። በዚህ ሴቶች ጭንቅላታቸው ላይ በማድረግ የተለያዩ ፍራፍሬዎች ለማስቀመጥ ይጠቀሙበታል። ኢትዮጵያ ውስጥ በእጅ ስራ ከሚታወቁ ጥበቦች መካከል አንደኛው የሸማ ስራ ነው። የሸማ ስራ እንግዲህ የተለያዩ ልብሶችን የተለያዩ ፓተርኖችን በመስራት ኢትዮጵያውያን ለዓለም አስተዋውቀዋል። ይህን የሸማ ስራ ደግሞ በማስፋፋት በጣም ኤክስፐርት የሆኑ የጋሞ ማህበረሰቦችን ሁሌም ሳላደንቅ አላልፍም። ዶንጉዛን የመሰለ የተለያዩ ጥለቶችን በመስራት ኢትዮጵያን ለሌላው ዓለም አስተዋውቀዋል። ሶ እነዚህ የሸማ ስራ መሳሪያዎችን በዘመናዊ መልክ እየሰራን ተፎካካሪ የሆነ ፕሮዳክቶች ብናቀርብ ለገበያው ምን ይመስላችኋል? እኔ ወደፊት ብዙ ብሩህ ተስፋ ያለው ስራ ይመስለኛል።